ሰላም ሰላም ውድ የኤስኬ ሞባይል ቤተሰቦች እንዴት ናችሁ? ሳምንታችንን ጠብቀን እንግዲህ በሰዓታችን ከች ብለናል ማለት ነው ሰው። በዛሬ ቪዲያችን የምንመለከተው ምንድን ነው፣ አንድ ሰው አዲስም ሆነ ዩዝድ ሞባይል ስልክ በሚገዛበት ሰዓት መመልከት ያለበት እና ምን አይነት ሞባይል መግዛት አለበት አንድ ሰው የሚለውን በዲቴል ገብተን እስኪ ብዙ ሰዎች ባላስረዱበት እስኪ ሞባይሎች ስክሪን ላይ ነው በጣም ብዙ ጊዜ የሰራ ነው ካለን ኤክስፔሪያንስ ደግሞ አንድ ሰው ምን አይነት ስልክ ቢገዛ ይሻላል የሚለውን ነገር በዛሬው ቪዲያችን ይመለከታል ማለት ነው። ሰው ለዚህኛው ፔጅ ቤተሰብ ያሉናቸው ሰዎች ካላችሁ በመጀመሪያ ከስር በኩል ያለችን የደሉ ምልክት ተጫናችሁ ቤተሰብ መሆን ትችላላችሁ። በመጀመሪያም አንድ ስልክ አዲስ ስልክ ከሆነ ዩዝድ ስልክ በምንገዛበት ሰዓት አንድ ማወቅ ያለብን ነገር ስልኩን ለምን አላማ ነው የምንፈልገው የሚለው ነገር በጣም ማተር ያደርጋል ምክንያቱም በዚህ ሰዓት በጣም ብዙዎቻችን በጣም ብዙዎቻችን በሚባል መልኩ በስልካችን በጣም ብዙ አይነት ነገራቶችን እየሰራን ስለሆነ ማለት ነው። የተወሰነው ሰው ደግሞ በስልኩ ብዙ ነገር ስለማይሰራበት ማተር አያደርግም። ግን እንደ ሁሉም እንደ ብዙ ማህበረሰብ ስንወስደው ደግሞ በመጀመሪያ ምንድነው መወሰን ያለብን ስልኩን ለምን አላማ ነው የፈለግነው የሚለውን ማተር ያደርጋል ማለት ነው እሱን ታወቅም በኋላ ደግሞ ሁለተኛ ምንድነው የምናደርገው ምን ያክል ገቢ አለን ገቢያችንን ማተር ማድረግ አለብን ምክንያቱም አሁን ለምሳሌ አንድ ስልክ ገዛችሁ ለምሳሌ ኤስ ቤት ገዛችሁ እንበልና ኤስ 21 አልትራ 22 አልትራ ሊሆን ይችላል ለምሳሌ ገዛችሁ የጥቅማችሁበት በመሀል ስክሪኑ ፌል ቢያደርግላችሁ ወይም ደግሞ የሆነ ብልሽት በሚያጋጥማችሁ ሰዓት እሱን አቮይድ ወይም ደግሞ እሱን የማሰራት አቅሙ አላችሁ ወይ ነው ምክንያቱም አንድ ስልክ በምገዙበት ሰዓት ማወቅ ያለባችሁ ነገር ስልኩን ስለወደዳችሁ ስና ስለትመቻችሁ ወይም ደግሞ በሰዓቱ ገንዘቡ ስላላችሁ ብቻ ሳይሆን ከዚህ በኋላ የሚያወጣ ወጪ ምን ያክል ነው የሚለው ነው። ምክንያቱም ስልካችንን በምንጠቀምበት ሰዓት ሁሌ እጃችን ላይ ነው፣ ኪሳችን ላይ ነው፣ የሆነ ቦታ እናስቀምጠዋለን። ሊወድቅ ይችላል፣ ሊበላሽ ይችላል። ምንም እንደሚሆን አናውቅም ማለት ነው። እሱን እንዴት አርግተን እንደምናስተካክለው እና ምን ያህል ገንዘብ እንደሚያስወጣን ቀድመን ብናውቀው ከራሳችን ስራ ጋር የሚሄድልን ስልክ እንወስናለን ማለት ነው። ለምሳሌ እንደኔ ምክር፣ ለምሳሌ አንድ ሰው እኔ ሶሻል ሚዲያ ላይ ስራ እንሰራበታለሁ ካሜራ እነሳበታለሁ፣ ቪዲዮ ኤዲት አድርግበታለሁ፣ ሶሻል ሚዲያ ላይ ደግሞ በጣም ብዙ አይነት ነገራቶችን ኢንተርኔት እጠቀምበታለሁ ለሚለኝ ሰው የምመርጠው ምንድን ነው? አይፎን እና ሳምሰንግ ከሆነ ደግሞ የኤስ ቤት ሲሪየስ የሆኑ ስልኮች፣ ለምሳሌ ኤስ ሲሪየስ እና ኖት ሲሪየስ የሆኑትን ማለት ነው። አይፎን ለምሳሌ አይፎንን በምንገዛበት ሰዓት ካሜራው በጣም ቤስት ነው፣ ስልኩን በደንብ ነው የሚያስጠቅምን። ግን አምነን መግባት ያለብን ነገር ምንድን ነው? አንደኛ ስልኩ ስክሪኑ በሚበላሽበት ሰዓት ስልኩ ከፍ ያለ ከሆነ በጣም ብዙ ብርኮስት ያደርገናል ሁለተኛ ደግሞ መሀል ላይ ትንሽ ብልሽት ቢኖረውም አንደኛ በጣም ብዙ ቴክኒሻሎች አይሰሩትም፣ ሁለተኛ ደግሞ የተወሰነ ቴክኒሻል ቢሰራውም ብዙ ብር ኮስት ያደርገናል ማለት ነው። ሶ ስልክ በምንገዛበት ሰዓት ያኛውን ኮስት የሚያደርገውን ሀያ ሺ ሰላሳ ሺ ልንባል እንችላለን፣ ለአንድ ስልክ ማለት ነው፣ ለመስሪያ ለመጠገኛነት ማለት ነው። ያኛውን ከቨር ማድረግ ምንችል ከሆነ በቻል ያክል ይሄኛውን ብንገባ ማለት ነው። ሳምሰንጉ ላይም ከገባን ደግሞ ኤስ ሲሪስ እና ኖት ሲሪስ በጣም ብዙ አይነት አላቸው። ሶ ኤስ ሲሪሶችን ስንመርጥ ለምሳሌ ኤስ ቤት በምንገዛበት ሰዓት ኤስ ቤት ስማርት ናቸው። በጣም አሪፍ ናቸው። ስልኩ በጣም ያስጠቅማል። ካሜራም አሪፍ ነው። ቅድም አይፎን እንዳልኳቸው ነው። ነገር ግን ስክሪን ቢበላሽባቸው እስክሪኑ በጣም ውድ ነው። አዚች ጋር ይሄኛውንም ማተር ማድረግ አለብን። ኖቱንም እንደዛው ማለት ነው። ነገር ግን ደግሞ እኔ መደበኛ ስራ ነው ምሰራው፣ ስራዬን ከበፒሲ ነው ምሰራው። ነገር ግን ደግሞ ስልኬ ላይ አንዳንድ ኢንተርኔቶችን እንጠቀማለሁ፣ አንዳንድ ነገራቶችን እሰራለሁ ለሚል ሰው ደግሞ ይሄኛው ሳምሰንግና አይፎንን አልመርጥለት ለምሳሌ ገንዘብ ካለው ይግዛ። ግን መሀል ገንዘብ ከሆነ ማለት ተፍተፍ ብሎ ወይም ደግሞ በወር ክፍያ ሊሆን ይችላል ወይም አጠራቅሞ ያን ስልክ የሚገዛው ከሆነ እንደዚህ አይነት ከፍ ያለ ስልክ ሲሆን ሳምሰንግ ሆኖ ለምሳሌ ወይም ደግሞ አይፎን ሆኖ ዝቅ ያሉትን ወይም ደግሞ ሳምሰንግ ሆኖ ኤቤት ወይ ደግሞ ኤመ ቤት የሆኑትን ቢገዛ፣ አንደኛ ካሜራቸውም አሪፍ ነው። ሁለተኛ ደግሞ እስክሪናቸውን በሚበላሽበት ሰዓት እስክሪናቸው አናሳ ነው የሚሆነው። ሶስተኛ ቦርዳቸውን በተለያዩ ቴክኒሻሎች ስለሚሰሩት፣ በእነዚህ ነገራቶች ምንም ብልሽት ቢያጋጥመው በማንኛውም ሰዓት ያንን ገንዘብ ማግኘት ይችላል። በዛኛው ገንዘብ ደግሞ ማሰራት ይችላል ማለት ነው። ስንመርጥ ምንድነው ማድረግ ያለብን? የመጀመሪያው ዋናው ታርጌታችን እናወቅነው ማለት ነው። ለምሳሌ አሁን ሳምሰንግና አይፎኖቹ ላይ ብንመጣ መጀመሪያ አሪፍ ናቸው ብያቸዋለሁ። ነገር ግን እነሱ ኔጌቲፍ የሆነ ሳይድ አላቸው። ለምሳሌ ባትሪያቸው፣ አይፎንም ሆነ ኤስ ቤት አምነን ነው የምንገበው። ለምን በጣም አንደኛ ባትሪያቸው በጣም ዝቅ ይላል። ከሌሎቹ አንጻር ነው የምናየው። ሁለተኛነት ደግሞ ይሞቃሉ። አይፎንም ሆነ ሳምሰንግ ኤስ ሴሪስ ቤቶች ማለት ነው። ለምሳሌ አንድ ያጋጠመኝን ነገር ልንገራችሁ። ለምሳሌ እኔ ያዝኩት ስልክ ኖት 20 አልትራ ነው፣ ለምሳሌ እና 128 ጂቢ ነው። የሆነ ሰዓት ላይ በመሀል ስክሪኑ ፈሶብኝ ነበር። ስክሪኑ ፈሶብኝ እስክሪኑ ስቀይረው፣ ግን እኔ የኔ ስልክ 128 ጂቢ ሆኖ አንድ ሲም ካርድ ነው። ነገር ግን በዛ ሰዓት ስክሪኑን በማስቀይርበት ዋጋ እኔ ራሴ ነው ስክሪን ምገዛለት። ስክሪኑን በምገዛልበት ዋጋ ሌላ አንድ ኖት 20 አልትራ አግኝቼ ነበር። ያ ኖት 20 አልትራ 256 ጂቢ ነው። በጂቢ በ128 ጂቢ ይበልጣል። ሲም ካርድ ሁለት ሲም ካርድ ይቀበላል። ግን ደግሞ ምንድነው አሁን እኔ ለያዝኩት ስንት ስልክ ደግሞ መጀመሪያ ፋይሎችም ስለነበሩት ካሜራውን በጣም ጥብቅ ያለ ስለነበረ የፈለገ ቫልዩ አድ ባረግበትም ከዛ የተሻለ ቫልዩ አድ ባረግበትም እሰራበታለሁ ብዬ ስላምንኩኝ ስክሪኑን በውድ ልቀይር ያሉ ማለት ነው። ሶ በመጀመሪያው እኛ ስራችንን ለብዙ ነገር የምንጠቀምበት ከሆነ፣ በስልካችን በጣም ብዙ አይነት ነገራቶችን የምንሰራ ከሆነ ኤስ ሲሪየሶችና አይፎኖች ብንገዛ በጣም የተሻለ ነው። እንደኔ ግን ሪኮመንድ ማረጋችሁ ራሴ እንደተጠቀምኩት ከሆነ ኤስ እና ኖት ቤቶች ከፍ ከፍ ያሉት በጣም በጣም ስራችንን ለመስራት ለቪዲዮ ኤዲቲንግ ሆነ ማለት ነው ይመስላችሁ ለምሳሌ ስቶሬጅ አንዳንዴ ስታክ የሚያደርገው በስቶሬጅ የሚመስለዋል። ለምሳሌ ስቶሬጅ ማለት ለምሳሌ የአንድ ስልክ ስቶሬጅ አንድን ነገር የመያዝ አቅም ነው። አጠራቅሞ ስቶክ ብላችሁ ያዙት። ለምሳሌ አንድን ነገር እዛ ውስጥ የምትቀበሏቸውን ፎቶ ሊሆን ይችላል፣ አፕሊኬሽኖችን፣ ቪዲዮዎችን፣ ሙዚቃዎችን አንድ ላይ አጠራቅሞ ይይዛቸዋል። ነው መያዝ ነው። በ የሚያጮታቸው ደግሞ ራም ይባላል ራም ይባላል። እዛች ጋር ማለት ነው። ብዙ ጊዜ ሳምሰንግ ኤስ ሴሪስ ቤቶች እና ኖት ሴሪስ ቤቶች ራማቸው ከፍ ያለ ስለሆነ በጣም ብዙ ሚዲያዎችን ለምሳሌ ብሮዘሮችን ከፍተን በአንድ በኩል ቲክቶክ እያየን ሊሆን ይችላል። በአንድ በኩል ቪዲዮ ኤዲት እያደረግን ሊሆን ይችላል። በአንድ በኩል ደግሞ የሆነ ብቻ ይሁን ነገር እየሰራን፣ እነዚን ነገራቶች በምንጠቀምበት ሰዓት ስልኩ ሊግል ይችላል። ባትሪው በጣም ሊፈት ይችላል። ነገር ግን ስልኩ በደንብ ነው የሚያስጠቅመው፣ ማለት ነው ሶ በምንገዛበት ሰዓት እኛ ስራችንን ኢንተርኔት ላይ በደንብ ነው የምንሰራው፣ ካሜራ በደንብ ነው የምናነሳው፣ ቪዲዮ በደንብ ኤዲት እናደርግበታለን ካላችሁ የኤስ እና የኖት ቤቶችን ስልክ ሳምሰንግ ማለት ነው ከፍ ያሉትን ፓርት ወይም ደግሞ አይፎን ከፍ ከፍ ያሉትን ከ12 ፕሮማክስ በላይ ያሉትን ብትገዙ ተመራጭ ነው፣ ላሉ ማለት ነው ቅድም እንዳልኳችሁ ደግሞ መስሪያ ቤት ውስጥ ነው ይችላሉ። ወይም ደግሞ ቀለል ያለ ነገር ስልካችሁ የምትጠቀሙ ከሆነ ደግሞ እንደዚህ አይነት ኤክስፔንሲቭ መኒ ከምታወጡ ቀለል ያሉ ስልኮችን ኤ15፣ ኤ16፣ ኤ51 የሰላሳ አራት ምናምን እነሱን ብገዙ፣ አንደኛ ባትሪያቸው በጣም ወርጃናሉ። ሁለተኛ ካሜራቸውም አሪፍ ነው፣ በቃ መጥፎ ነው የሚባል አይደለም። ሶስተኛ ደግሞ አይግሉም በደንብ ያስጠቅሟቸዋል። ከነዛም አንግል መውሰድ ትችላላችሁ። ከዛም ባሻገር ደግሞ ያላችሁ ገንዘብ ደግሞ አነስተኛ ከሆነ በጣም ትንሽዬ ከሆነ ምን ማድረግ ትችላላችሁ? ሳምሰንግ ከተባለ ውድ ይሆንባችኋል፣ አይፎን ከተባለ ውድ ይሆንባቸዋል። ሶ እጃችሁ ላይ ደግሞ በትንሽዬ ገንዘብና በኖርማል መደበኛ ሳንትሚል ሲይዙ የሚችሉት ስልክ ምንድን ነው? ዜድቲ አለ። ለምሳሌ እኛ ሀገር ላይ ቴክኖ አለ፣ ኢንፊኒክስ አለ። እነዚህ አሁን አዳዲስ የመጡ ስልኮች እስከ አስር ሺህ እስከ አስራ አምስት ሺህ ብር ልንገዛቸው እንችላለን። አንዳንዴ ጂቢያቸውም ከፍ ያለ ነው። ሲቀጥል ደግሞ ማለት ራማቸውም ያስጠቅማል ይሄ ለመደበኛ ሰው መጀመሪያ ላልናቸው ኢንተርኔት ላይ በጣም ፎከስ ለሚያደርጉ ሰዎች አይሆንም ነገር ግን በመሀል ለምትጠቀሙ ሰዎች አንደኛ በማክስም አንጻር ሲታይ ውበት ስላለው ለመጠቀምም ደግሞ ለኢንተርኔት በጣም ይሆናቸዋል ማለት ነው ሶ ስልክ በሚገዙበትም ሰዓት ዩዝድም ሆነ አዲስ ስልክ በሚገዙበት ሰዓት እነዚህም ሶስቱን አሁን የነገርኳችሁን ነገር አንግል ላይ አድርጋችሁ ለእናንተ የሚሆናችሁና እናንተ ከምትፈልጉት አንጻር ኦልሞስት መርጣችሁ ብትገዙ በጣም የተሻለ ኑላችኋል ማለት ነው። ሶ ይህንን የምላችሁ ለምሳሌ እኔ ስክሪን ቤት ነው የምሰራው፣ ኤስ ኬ ሞባይል ታውቁታላችሁ። እስክሪን ላይ በደንብ ነው የቆየሁት እና በየቀኑ በጣም ብዙ የሚመጡልኝ ቅሬታዎች አሉ፣ ሀሳቦች አሉ፣ የሚደገፉ ነገራቶችን በጣም ብዙ ነገራቶችን ስለምሰማ ከነዛ አንግል አንጻር ነው ዛሬ ያቀረብኩላችሁ አይዲያ ማለት ነው። ሶ እኔ የምሰራው ስራ ላይም ደግሞ ስክሪን ግላስ ላይ የሚለው ላይ ትንሽ ግራ የሚያጋባችሁ ነገር ካለ ለምሳሌ አንድ ስልክ መስተቱ እየሰራ ስክሪኑ እየሰራ ከላይ መስተቱ በጣም ከተሰባበረ ከዚህ ቀደም ድረስ በሚደረገው ሙሉ ስክሪን ነበር የሚቀየረው። ይሄ ደግሞ ከስተመሩ ላይ የሚያስቀይረው ሰው ላይ ሁለት ጥያቄዎችን ይፈጥርበታል። አንደኛ ምንድነው የገንዘብ ዋጋ ውድ ይሆንበታል። ሁለተኛ ደግሞ ኦሪጂናል ስክሪን አገኛለሁ ወይ የሚለው ጥርጣሬ በጣም ይበዛበት ነበር ማለት ነው። ሰው ለምሳሌ እናንተ እጃችሁ ላይ የተሰባበረ ስልክ ካላችሁ አፕዴት ለማድረግ ስትፈልጉ፣ ኤክስቼንጅ ለማድረግ ስትፈልጉ ዋጋ ዝቅ ካደረጉባችሁ እናንተ ስልክ መስታወቱ ከሆነ የተሰበረው ለምሳሌ መስታወቱን በምታስቀይሩበት ሰዓት አንድ ስልክ ለምሳሌ ሶስት ሺህ ብር እስክሪኑ የሚቀየር ከሆነ መስተወት ብቻ ከሆነ የተሰበረው ምታደርጋላችሁ፣ አንድ ሺህ አምስት መቶ ብር መስተወት ይቀየራል ማለት ነው። ሲቀጥል፣ ኳሊቲው አይቀነስም። ከዛ በኋላ የአንቃ ኤክስቼንጅን ማድረግ ትችላላችሁ ማለት ነው። እስኪ ሞባይሎችን ከዚህ የበለጡ ብዙ ኢንፎርሜሽኖችን ማግኘት የምትፈልጉ ከሆነ ከስር የተለያዩ ቪዲዮዎችን የለቀቅናቸው ቪዲዮዎች አሉ። እዛ ላይ ሄዳችሁ ቼክ ማድረግ ትችላላችሁ ማለት ነው። ይህኛውን ፔጅ ቤተሰብ ያሉናቸው ሰዎች እስካሁን ካላችሁ፣ ይህኛውን ፔጅ ፎሎ ማድረግ እንዳትረሱ እንወዳቸዋለን።